አንዳንዴ ከቆጣ ደግሞ እንመጣለን ትያለች። በባዶ ትናወራለህ። ምንም ነገር የለም። ምንም ነገር አናይም አናይም እኮ ኢትዮጵያ በረሮ ይላል ሰው አሜሪካን ሀገር ራሱ ያለ በረሮና ዝንብ በስማም ዳላስ ደግሞ ሲያስጠላ፣ ቨርጂኒያ አይጥ፣ እዚህ ደግሞ ዝንብና እንትን በቃ በስማም ዝንቡ በተለይ እዚህ ደግሞ ሲያስጠላ። አሁንማ ገብቷል ኦልሬዲ በቃ መውጫም የላቸው ዝንብ ባሚሆን ሀገር ሶሪ ጋይስ

ምን ልበላት ጋይስ ደክሞኛል ስደቡልኝ ከታች ያላችሁ እንተጋገዝ እንጂ ስድቡን ጋይስ በህይወታችሁ ደስተኛ ያልሆናችሁ ሰዎች በየቤቱ እየዞራችሁ እንደምትሳደቡ እርግጠኛውነነለው አረጋግጠናል እንኳን እኔ አንዳንዴ ማለት ነው ትናንትናውን ተናንቋት ልታለቅስ ትንሽ ቀርቷት ነበር። ሰርጀሪ አሳዘነች። የማዘን ልብ ይስጣችሁ። አይ ፊል ላይክ አዘንኩ። ዝም ብዬ አንዳንዴ ይጨበጨብልና በቃ ኢነርጂ ይወሰድባል። ኢነርጂ እንዳይወሰድብህ ነቃ ድንገጥ ማለት አለብህ። ሰው ሲያንጨበጭብልህ ብዙ ብዙ ሆኖ ያስፈልጋል

ወዳጃችሁ ነው ጠላታችሁ፣ የሆነ ሰዓት ላይ ጋይስ ወዳጆቼ ይወጉኛል መልሰዋለች። መጀመሪያ እኮ ተናግራለ አለኛ እንደሚወጉሽ አልሰማን አለች። እንደ ጠላት አየሽን እንጂ እንጂ እዚህ ብታጣ እዚህ ደሞ በመፋራ ሰዓት ላይ

ሰዎች በቃ እንትን ይሉኛል፣ አለች። ይወስዱብኛል ኢነርጂዬን አለች። ዛስ ዋይ ሰዎች ካፋቸው የወጡ ካፋ ካፍ የወጣ ካፋፍ ነው፣ የሰውን ኢነርጂ መውሰድ ይችላሉ። ሁሌ ላይክ የውስጤን የነገርኳቸውን ሰዎች በቃ አስሬ ስደውልላቸው አያነሱም፣ ይዘጉኛል ምናምን አለች። እናንተ አሁን የወዳት ነው የምትሉ ሰዎች ዩ ኒድ ቱ ላይክ ምከራት ይዛ ጉሻል መዝጋት ነው ከህይወትሽ። ሪጀምሪ ማለት ነው። እንደነዚያ አይነት ሰዎች አያስፈልጉም። የምን መለማመጥ? ሚስጥር ካለ ደግሞ ምን አለ አሁን ሚስጥር አሁን በዚህ ሰዓት? ኧረ እንደው ምን ሚስጥር እንደምትሉት እንደማንም የፊት ለፊት እዚያው ህዝቡ ህዝብ ቢያውቀው ባሏ ተጣላ እንደዚህ አላት ነው በቃ። ዳሴት ሌላ ነገር የለም ሚስጥር እኮ ነገር መውሰዳችሁ ማለት አለብሽ በኮንፊደንስ ኖ ዌይ ጋጋታ ሲመጣ የትም አይደርስም። ተዋለሽ የትም ኢነርጂሽን ቢሆንስ ሰው መፍቀድ የለብሽም። ሰዎች የሰውን ለመውሰድ እንደ ሰይጣን መውሰድ ይችላሉ። ያ እንወዳታለን። ዘአን አንዳንዴ አድቫይስ መስጠት እኮ ይቻላል። ጋይስ ናይሱ ናችሁ። ሰውን ከምትነክሱ አንዳንዴ ጥሩ ነገር ጥሩ ማሰብ ጥሩ ነው ጋይስ። እኔ አሁን አይ ፊል ላይክ እንትን ነው አዘንኩ። ለምን

ማ ሬዋን ሰው የማያስፈልግ ሰው መጀመሪያ ራስ ነው የምትወጂው፣ ከዛ ታባራለሽ። ዳሴት ሚስጥር ካለ አንዴ ነው የሚያወራብሻ። ማውራት አይቀርም ከመጫው እኮ አውርቶታል። ያላወሩ ያ አውሩ ይመስልሻል እንጂ አውርቶታል። ሚስጥር ከራስሽ ከወጣ የለም ሚስጥር። ዳሴት ሰዎች ተጠቅመውብን ያልፋል። ሁሉንም ሰው ተጠቅመውበት ያልፋል። አንድ ሰው ከአንቺ ምንም አይነት በለፊት ከሌለ? አይመጣም ህይወትሽ ላይ በነፊት ያላቸው ይኸው ወይዘሮ ዲቦራውን ተቆጣጥረዋለች መልሳ ወደ ስሯን የገባች ዲቦራ እንኳን ድሮ ግስጥ ብላ ነበር የምትቀበል አሁን በርበሬዋን ትቀባለች በፎንደ በትፎለለች ዳሴ ዳስ ላይ ልዩነታችን እኮ ጋይስ በቃ ወደ ስራቸው ነው ሽቀላ ሲገባ ለዛ ነው በቃ ዳሴት ስራ ነው እዛ ፊት ገስት ላይ አትል

እነሱን ፎሎ የሚያደርጉ አንቺን ግፍ የሚሰጥ ሰው ነው። እነሱ ፎሎ ያደርጉት ሰዎች ተጠቅመው ማለፍ ነው። በሰው ላይ ይሉንታ የላቸውም። ያሳዘነችኝ። ይኸው እኔ የምከሩኛ አለች እየመከርኩ ነው ውልላቸው ሶስት አራቴ ይዘጋሉ። አንዳንድ ሰዎች አሉ፣ ሲቸግራት ምናምን ነው የምትመጣው ወደ እራስሽን። በዚህ ሰዓት ካልፈለጉሽ እንዲያረገሽ እንዲያደርግሽ ነው። በቃ ሌላ የለም። ራሳቸው ፈልገውሽ ይመጣሉ። እንዲያውም እነ ኪዱ ነበሩ ጓደኞችሽ ታረቂ ጥሩ ነው ብዬ ነው የማስበው። ልጅ እንደተሰማኝ ነው ፊሊንግ ግን እንጂ ሌላው ተጠቅሞብሽ ነው የሚያልሽ። ከዚህ ያ ጊዜ አንዳንድ ብቻችን ነበርንበታ ከዛ በፊት ማንም ሰው ፐርፌክት የለም። ከዛ ወደ ፊት ትሄጃለሽ። ዝም ብለሽ የማያስፈልግሽን ሰው ብላክ ነው የምታደርጊው። አትለማመጩ። አበሻ ከተለማመጭው በደንብ አድርጊው። ከዛ ህይወትሽ ቤትሽ ነው በቃ። ፅድት ታደርጋለሽ፣ ደስ ይልሻል። ደስ ይያሪ ነው አለ ያለብሽ። አማ ቦስ ማለት አጥፍሽ ለዚህ ለህይወትሽ ለላይፋችን ኢምፖርታንት የሆነ ነገር ማወቅ አሁን ጨላ ነው ኢምፖርታንቱ። ኔትወርክ ሽን አስተካክዩ። አይሰራም እንዴ አሁን? ጫላ ካለ ማንም ያከብራል። ዛ ሴት ከዛ ፌክ ላብ ነው ያለው አሁን ላይ። ኤኒባዲ ኤኒባዲ ፌክ ላብ ነው፣ ቴምፖራሪ ነው። በቃ ጋራንቲ የለው ኤኒቲንግ። ገንዘብ ልጅ ካለ ልጅ ነው፣ ዘመድ ልጅም ልጅም እንትን እስከሚል ነው እስከሚደርስ ከዛዎች ፎከስ ላይ ላይ ፓክስ ላይ ብቻ ነው ፎከስ ማድረግ ያለብሽ። ዝም ብሎ ፍሬንድ ተጠቅሞ ነው ያ የውሸታም እኮ ውሸታም የበዛበት። እኔ አበሾች ፈገግ ሲሉ ምን ትዝ ይላል? ይሄ ዌልካም ቱ ሳንተርስ የሚለው ሳቅ

እንዳንድ ሰው ኤል ነው በቃ። ብዙ ከሚስቅ ሰው ነው መራቅ ያለባችሁ። ስ ላይ ሳይለንት ኪለር ይባላል። እየሳቀ ይገልጽ ነው እስናድ ይሄ ካወቀ ነው በኛ ኮሚኒቲ በአበሻ ኮሚኒቲ በተለይ ሲያልፍልህ ስትደሰት ነቃ ደንገጥ ስትል አይወዱም። ድዝዝ ፍዝዝ ቅዝዝ ስትልና ምስኪን የልጅና ትላለች። አንገዘን ልታስገባል። ጎበዝ፣ የኔ ጀግና ምናምን እንደማለት መስኪን ሲንግል ማምናት እኮ ትላለች። ሲንግል ማምናት እኮ ትላለች። በቃ እዚህ ውጭ አይወጡም። እና አንዳንድ ላይ የሰዎችን የሰው አድቫይስ መውሰድ አሁን አሁ የሰው አድቫይስ መውሰድ ብስናገድ ሁሉም ሴት አንድ አደለም ሚል አለ አይዶ ነው አሮ ብሊቭ ኒባዲ ዝም ብለህ ሃይ ሃይ ባይ ነው የምትባባለው። በቃ ትፎጋገራለህ፣ ፉገራ ነው አሁን ያለው ፉገራ ነው የሰራህ ስልክ ማለት እንዳለው አሁንም ፉገራ ነው የሰራህ ላይፍ ላይፍ ቤ ስአይጊቢ አድቫይስ መቼ ነው የማያስፈልጉ ሰዎች ማስወጣት ነው ከላይፍሽ ፎቶ ይዞ የሚዞሩት ራሱ እኮ ነው። አቤት አመቻ እኮ አያንሳ ሲያነሳ አንዴ ነው፣ ሲጥላ አንዴ ነው። የት ያውዱ ተናግረናል። ቆይቶ ደግሞ ኤበ ኖ የሚሆኑ ይቀየሩብሻል ይመስላል ለራስሽ ራስሽ የምትወርጃቸው ማየት ሰዎች ሊኖሩ ይችላሉ?